ዛሬም እንደተለመደው 15 ግራም የአንገት ወርቅ ይዤላችሁ ብቅ ብያለሁ። አሰላሙ አሌይኩም ወራህመቱላህ ወበረከቱ ሰላም። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ሀገራችንን አላህ ሰላም ያደርግልን። ውዶች ዬ ዛሬ ቀኑ እሁድ ነው፣ ኖቨምበር 2 2025 በዛሬ በእሁድ የቀን ውሎ ይዤላችሁ የመጣሁት 15 ግራም የአንገት ወርቅ ነው ማለት ነው። እንደምትወዱት ተስፋ አደርጋለሁ። ይህ ቪዲዮውን ከወደዳችሁት ላይክ እና ማድረጋችሁን እንዳትረሱ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ያው እንግዲህ ማጫወቻው ይሄ ነው ማለት ነው። እናንተ ወርቅ ስገዙ ማጣገም ግድላችሁ አላረሽረሽ ካልሆነ ማለት ነው። ማጫወቻውን በፈለጋችሁት ዲዛይን መርጣችሁ ከዛ ሀብል ደግሞ እንደ ፍላጎታችሁ በቀጭን በወፍራም በአቦ ሜትር እንደፈለጋችሁ ማለት ነው መርጣችሁ ታጣግማላችሁ ማለት ነው። ከዛ ውጭ ደግሞ የጣትም ከወርቁ ጋር የሚሄድ ከአንገት ወርቃችሁ ጋር የሚሄድ የጣትም ማጣገም ትችላላችሁ። ይህን ያው እንዳያችሁት አስር ግራም ነው ማለት ነው። ሀብል መርጥና አጣግመዋለሁ ማለት ነው። በአጠቃላይ ደግሞ ምን ያክል ይሆናል ከመረቅኩት ሀብል ጋር የሚለውን ታውታላችሁ ማለት ነው። እና አሁን ሀብል አምጣሊ ብየው ሰውየው ሀብል አሳያችኋለሁ ማለት ነው። የእጅ ብራዝሌትም እዚህ ጋ ያው ብዙ ጊዜ የዚህን አይነት እኛ አንፈልገውም እንጂ ሞልቷል። እንሻላ እሱንም ደግሞ በቀጣይ ያሳያችኋለሁኝ። የጆሮ የአንገት የጣት ብቻ እንደ አቅማችን የምንችለውን አሳያችኋለሁ ወንዶችዬ። ወርቁ እንግዲህ ሀብል መርጭለት ይሄንን ይመስላል ማለት ነው። አናሏን ወንጃት አለው ሀቂቃ በጣም አምረው እንደምታዩት። ሌላ ሀብል ሰጠኝ። እኔ ደግሞ ያኛውን አልወደድኩትም። ዝም ብሎ ሀብል ነው እና ሀብል ስትገዙ ማወቅ አለባችሁ አቡሜት ግን ውድ ነው ስላቸው፣ ይሄ ሀብላሁን የማይረባ ነው የምትመለከቱት ማለት ነው። ከጎን ያለው አመጣልኝ። ይሄ ቀለል ያለ ነው። ዋጋው ቀላል ነው። ይሄንን ትዙ አለኝ ማለት ነው። አሁን ያደረገውን ግን አያ ማለት ነው طيب كم

አጀብ ነሐይ በስቃሌ ውድ ቤተሰቦች፣ ያው እንደ ሰማችሁት የዚህ ወርቅ ዋጋ 8165 ሪያል ነው። ነገር ግን ትክክለኛ ገዥ ከሆነ በ8000 ሪያል ይሸጣል ማለት ነው። ሀባይ ከዛ ውጭ ግን የመስነአያ እንዲሁም ደግሞ የመሃል ሁሉንም ያጠቃለለ አንድ ግራም በ455 ሪያል፣ በ460፣ በ465 እንደዛ ነው የሚሸጡት ማለት ነው። በአሁን ሰዓት ላይ ያለ ደሪባ ማለት ነው የመሀሉና የመስነአያ ብቻ። ያው እንደሰማችሁት ነው። የሰውየውን ድምፅ ያስገባሁት እናንተ እንድትረዱ ነው ማለት ነው፣ ውዶችዬ እንሻላ እንግዲህ በየመካከሉ የእነሱን ድምፅ እያስገባሁ እንድታውቁት እሰራላችኋለሁ ማለት ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ በድጋሚ ሁላችሁንም ክፉ አይንጋችሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።